ኢቲቪ 57 እንደ እንደቀጠለ ነው። ተመልካቾቻችን ቀጣይ ደቂቃዎችን ደግሞ ከእንግዳ ጋር ቆይታ እናደርጋለን። በተለይ የኢየሱስ ክርስቶስ ስቅለት ምን ያስተምረናል፣ ሃይማኖታዊ አስተምሮዎች ውስጥ ምን ማድረግን ያበረታታሉ፣ እንዴት ሲያነን ተግባራዊ ማድረግ ይገባናል በሚለው ጉዳይ ላይ ከእንግዳ ጋር ቆይታ እናደርጋለን። እንግዳችንን ቀደም ሲል አስተዋውቀ አስተዋውቀናችኋል በድጋሚ አሁን አግኝተናቸዋል። የኢትዮጵያ ወንጌላ ማኞች አብያተ ክርስቲያናት ካውንስል ስራ አስፈጻሚ አባል እንዲሁም ደግሞ የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት መጋቢ ታምራት ታሪኩ የኢቲቪ 57 እንግዳ ሆነው ተገኝተውልናል። መጋቢ፣ እጅግ አድርገን እናመሰግናለን። ዛሬ እንግዲህ የኢየሱስ ክርስቶስ ስቅለትን እያከበርን እንገኛለን። ስቅለቱን ስናስብ ደግሞ ኢየሱስ ክርስቶስ ለሰው ልጆች ፍቅርን፣ ትህትናን፣ ይቅርባይነትን፣ ለሌላው መኖርን ያስተማረበት ስለመሆኑ ክርስቲያኖች ያምናሉና ከዚህ አንጻር በተለይ ደግሞ የኢትዮጵያ ወንጌል አማኞችስ የኢየሱስ ክርስቶስን ተሞክሮ እንዴት ነው የሚቀበሉት? እጅግ በጣም አድርጌ ነው ማመሰግነው። እንግዳቸው አድርጋቸው ስለጋበዛችሁኝ በኢትዮጵያና በመላው የዓለም ሀገራት የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለት መታሰቢያ በዓል አደረሳችሁ ማለት ፈልጋለሁ። በተለይም ደግሞ ስቅለትን ስናስብ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ እንደተጻፈው ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ይልቅ ከዚህ ይልቅ የሚበልጥ ፍቅር ለማንም የለውም ተብሎ ተጽፏል። እንግዲህ እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት እኛ የምናምነው አንዱ እውነት ጌታችንና መድኃኒታችን ኢየሱስ ክርስቶስ በስቅለቱ ወቅት ያደረገው ወይም የሰጠን ያሳየን ነገር ትልቅ የሆነ ጥልቅ ፍቅርን የገለጠበት መንገድ ነው። ይሄ ፍቅር ደግሞ ወደር የማይገኝለት ነው። አቻ የለውም። ተወዳዳሪ ያልተገኘለት ፍቅር ነው። ይህንን ፍቅር እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲገልጥ ራሱን አሳልፎ በመስቀል ላይ በመስጠት ነው። እንግዲህ ይህንን በመላው ዓለም ላይ የሚከበረውና ታሳቢ ሆኖ እየተከበረ ያለው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስቅለት ለመላው ዓለም ለየትኛውም ጾታ ሳይለይ የትኛውንም ዘር ቋንቋ የቆዳ ከለር ሳይለይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍቅርን የገለጠበት መንገድ ነው። እንግዲህ የወንጌል አማኞች እኛ ደግሞ ከዚህ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ከተጓዘበት የፍቅር መንገድ ተምረን ለሌሎች አቻ ያልሆነ ፍቅር ልንሰጥ የሚገባበት መሆኑን ሁላችንም እናምናለን። ከዚህ የተነሳ በመላው ሀገራችንም ይሁን ከሀገራችን ውጭ ያለን የክርስትና እምነት ተከታዮች ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ መልስ የለሽ የሆነን ፍቅር ለትውልድ ሁሉ የሰጠበትን እኛም ምንም አይነት መልስ ከሌሎች ሳንጠብቅ መስጠት ላይ የተመሰረተ ፍቅርን የምንገልጥበት መታሰቢያ ነው። ለእኛ እንግዲህ ኢየሱስ ክርስቶስ በመስቀል ላይ ሲሞትልን እየሞተልን በኃጢአቱ አይደለም፣ ግን በኃጢአታችን ነው። ስለ ኃጢአታችን ጻድቅ የነበረው ጌታ የእኛን ኃጢአት ወስዶ ራሱን ባዶ አድርጎ በመስቀል ላይ ሆኖ ነፍሱን ስለኛ በመስጠት ነፍስ ለኛ የሰጠን ጌታ ነው። ስለዚህ ይህንን በማሰብ መላው የክርስትና እምነት ተከታዮች የጌታችንና የመድኃኒታችን የኢየሱስ ክርስቶስን ፈለግ በመከተል ፍቅርን፣ ወሰን የሌለውን ፍቅር በመስጠት የምንመላለስበት የስቅለት በዓል መሆኑን ሁላችንም ተገንዝበን በዚህ መንገድ ልንመላለስ ይገባናል። የክርስቶስ ስቅለት ብዙ ነገር ሊያስተምረን እንደሚችል መጋቢ ታምራት ሲገልጹልን ነበረ። እንግዲህ በበዓላት ወቅት እንደዚህ ያሉ ጉዳዮች ሲመጡ ከማህበረሰብ ጋር በጋራ መኖርን፣ መተባበርን፣ መከባበርን አንዱ ለአንዱ አለሁ ማለትን ያለው ደግሞ ለሌለው መረዳዳትን ይታይበታል። እና ይሄ አይነት የህይወት ልምምድ በሌላው የለተ ቀን ህይወታችን ባዘቦት ወይ ደግሞ ከበዓል ውጭ ባሉት ጊዜያት የህይወታችን ልምምድ እንዲሆን እርስ በርስ መረዳዳቱ ያለው ለሌለው ምስኪኖችን ማ ማገዙ አቅመ ደካሞችን ማገዙ እንዴት ነው መጠናከር የሚኖርበት ይላሉ? መምህር በጣም ነው ማመሰግነው። በመጀመሪያ ለመላው የኢትዮጵያ ሕዝብ ትልቅ ክብር አለኝ። ክብሩ ደግሞ ምንድን ነው? በየትኛውም አይነት ሁኔታ ውስጥ የተለያዩ አይነት ልዩነቶች እያሉን፣ ለመተጋገዝ፣ ለመደጋገፍ አንዱ የሌላውን ሸክም ለመሸከም የሚጓዝበት መንገድ ከምንም በላይ የሚያስደንቅ ነው። ይህንን እንግዲህ በመመሪያ ደረጃ ወይም መንግስታዊ በሆኑ ትዕዛዞች ተቀብለን የተጓዝነው ሳይሆን የኢትዮጵያ ህዝብ ያለው ስብእና ለየት ያለ ስለሆነ ነው ብዬ አምናለሁ። ስለዚህ የሃይማኖት ገደብ ሳይኖረን የዘሬ ቋንቋ ገደብ ሳይኖረን እያንዳንዱ ሰው በበዓላት ጊዜ የሚያደርገው መተጋገዝ ከምንም በላይ የሚያስገርምና የሚያስደንቅ ነው። ይሄ ባህል ደግሞ በየትኛውም የሀገራችን አቅጣጫ ብንጓዝ እድሉን አግኝቶ በተለያዩ አካባቢዎች ዞሮ እንዳየ ሰው ያስገርመኛል። ምክንያቱም አንዱ ለሌለው ለማካፈል ትልቅ ተስጦ ወይም ትልቅ የሆነ ተሞክሮ በሀገራችን ስላለን ማለት ነው። እንግዲህ ይሄ ልምምዳችን አብዛኛውን ጊዜ የሚገለጠው በበዓላት ወቅት ነው። ነገር ግን ከበዓላት ውጪም በሆነ ሂደት ማድረጉን ልንቀጥል ይገባናል። ብዙ ጊዜ እኛ ኢትዮጵያውያን ስለ ራሳችን ስናስብ ኢትዮጵያ ድሃ ናት የሚል አስተሳሰብ አለ። በግሌ ግን እንደዚ አይነት አስተሳሰብ የለኝም። ምክንያቱም ብዙ አይነት ድህነትን በንጽጽር የምናየበት መንገድ ቢኖረንም ለሌሎች ግን ልናካፍል የምንችላቸው እጅግ ብዙ የሆኑ ነገሮች እጆቻችን ላይ ያሉ ብዬ አምናለሁ። የግድ የምንበላው የምንጠጣው ነገር ብቻ አይደለም ማለት ከዚያ ባሻገር የሆኑ ለትውልድ ልናካፍል የሚገባ አንዳንዱ ልምዱ ሊያካፍል ይገባል። አንዳንዱ ያለውን ነገር ማካፈል ያለበት ሁኔታው። ሁኔታዎች አሉት። አሁን ባለንበት ሁኔታ ደግሞ ምናልባት አብዛኛው ኢትዮጵያዊ ሰው እንደሚቸገር ላያስብ የሚችልባቸው መንገዶች እንዳሉ እንዳስብ ያደርገኛል። ነገር ግን ብዙ ኢትዮጵያዊ የሚበላውን የሚጠጣውን የሚፈልግበት ሁኔታዎች አሉት። ስለዚህ እኛ ልናደርግ የሚገባው አንዱና ትልቁ ነገር ጎረቤቶቻችንን ዘወር ብለን ማየት ከአካባቢያችን አንድ ኪሎ ሜትር ሁለት ኪሎ ሜትር ስንወጣ ብዙ የእኛን እገዛ የሚፈልጉ እኛ ትንሽ ነገር ብናገዝላቸው በህይወታቸው ውስጥ ትልቅ ለውጥ ማምጣት የሚችሉ ሰዎች አሉን ማለት። ስለዚህ እያንዳንዱ ኢትዮጵያዊ ጎረቤቱን ለማገዝ መነሳት። ለማገዝ ደግሞ ስንነሳ መልስ ፈልገን በፍጹም መሆን የለበትም። የምናገዘው እገዛ፣ የምንሰጠው ስጦታ፣ ለሌሎች ሰዎች የምንቆረስበት መቆረስ ነገ ለኔ ሊያደርጉልኝ ይገባል በሚል በፍጹም በዚህ አይነት አስተሳሰብ መሆን የለበትም። ልክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱን ለኛ እንደሰጠን ከኛ የተለየ ነገር ሳይጠብቅ እንዳደረገው እያንዳንዱ ኢትዮጵያዊ ለሌላው ጎረቤቱ የትኛውም እምነት ተከታይ ሊሆን ይችላል። ከሃይማኖት፣ ከዘር፣ ከቋንቋ በዘለለ መንገድ ሆነን ከበዓላት ውጭም በሆነ መንገድ ወገኖቻችን ልናስብ ይገባል። የታረዙትን ልናለብስ ይገባናል። የታመሙትን ልንጠይቅ ይገባናል። የታሰሩትን ልንጠይቅ ይገባናል። የግድ የቅርብ ጓደኝነት አያስፈልገንም። እንዲ ዝም ብለን ተነስተን እስረኞችን ለመጠየቅ መጓዝ የምንችልበት ሁኔታ ቢኖር፣ በሆስፒታሉ የታመሙትን ለመጠየቅ የምንሄድበት የሚያ በረታታ ቃል እንኳን ብንናገር እገዛ ነው። እንደ አንድ ኢትዮጵያዊ ለሚራቡት፣ ለተቸገሩት፣ ለታረዙት ልንደርስ የሚገባበት ነው። ይህንን በበዓላት ቀን ብቻ ሳይሆን ከበዓላት ውጭም ባሉት አዘቦት ቀናቶች ውስጥ ልናደርገው ይገባናል። በደንብ ካሰብን አንዳንዴ ብዙ ቦታ ላይ ሂደን የምናጠፋቸው ብዙ ነገሮች አሉ። ለምሳሌ በቀን ሁለት እና ሶስት አራት ማኪያቶ መጠጣ ከሆነ ለምን አንድ አላደርገውም? ሌላውን ለምን ለሌሎች ወገኖች አላደርገውም? በሌሎች ቀናቶች ውስጥ ኦኬ፣ የኔ ማኪያቶ መጠጣት ተጨማሪ ነገር ከሆነ ባልጠጣስ፣ ትቼ ለሌሎች ማዋል ብችልሳ፣ ያንን ማድረግ ብችል ኢትዮጵያ ውስጥ የእኛን እገዛ የሚፈልግ ብዙ ሕዝብ አለ። ለዚያ በመድረስ ሕዝባችንን ማገልገል ያለብን እኛው ራሳችንን። ብዙ ጊዜ ስለ እገዛ ሲታሰብ ከሌሎች አለማት ድጋፍ መጥቶ እንዲሰጥ ይታሰባል። ከሌሎች አካባቢዎች መጥቶ እንዲያግዙን እንፈልጋለን። ግን እኛ ጋር ያልተጠቀምናቸው ትክክለኛ ባልሆነ መንገድ ውስጥ የምናጠፋቸው ብዙ ሪሶርሶች እጆቻችን ላይ ያሉ ሀብቶች አሉን። እነዚህ ሀብቶቻችንን ለሌላው ማካፈል ከቻልን ኢትዮጵያውያን እኛ ለኢትዮጵያውያን መድረስ ማገዝ እንችላለን። ጌታችንም የተወልን ትልቁ ነገር ራሱን ትቶ ለሌሎች ያደረገው መንገድ ስለነበረ እኔና እናንተም ለሌሎች መኖር መወሰን መቻል አለብን። ለጎረቤቶቻችን መኖር ከወሰንን ኢትዮጵያውያን ለኢትዮጵያውያን በመድረስ ኢትዮጵያን ለማበልፀግ የሚያስችልንን መንገድ ሁሉ መጠቀም እንችላለንና በበዓላት ቀን ብቻ አይሁን የሚል ነው ምክሬ። ስለዚህ በእያንዳንዱ ቀን ይህንን ማድረግ ከእያንዳንዳችን ይጠበቃል። ምናልባት በቀን ሶስት የምንመገብ ከሆነ አሁን መድገ የምፈልገው አንዴ ብቻ በበላስ ይጎዳኛል ወይ ሌላውን ለሌሎች ባካፍል ሁለት ባደርግ ሳ አንዱ ለሌሎች ባካፍል ሳ እንደዚህ ማሰብ ከቻልን፣ ከልጆቻችን ጀምሮ ይህንን ማስረጽ የምንችል ከሆነ በእውነት ነው ምነግራችሁ ኢትዮጵያ ችግርተኞችን የማታ ያገር ትሆናለች ብዬ አምናለሁ። ከዚያም ባሻገር ደግሞ እንደ ኢትዮጵያዊ ዜጎች ኢትዮጵያን ብቻ ሳይሆን ከኢትዮጵያ አልፈን ማሰብ አለብን ብዬ አስባለሁ ጎረቤት ሀገሮቻችንን በችግር ውስጥ ያሉትን እንደነ ሳውዝ ሱዳን ያሉትን እንደነ ሱዳን ያሉትን እንደነ ኤርትራ ያሉትን እንደነ ሶማሊያ ጅቡቲን ኢትዮጵያ ማሰብ አለባት ብዬ አስባለሁ ቦርደር ላይ ያሉት ህዝቦቻችን የጎረቤት ሀገርን ማገዝ መቻል አለብን ያንን ስናደርግ ነው ኢትዮጵያ ወደ ትክክለኛ ብልጽግናው የምትመጣው አንራብም ማለት አይደል ንራብ እንችላለን ነገር ግን ከኛ የባሰ ረሃቡ ስላለ ሰው መመገብ መቻል አለብን። ያንን ስናደርግ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ በአንድም ይሁን በሌላ መንገድ እንፈጽመዋለን ብዬ ነው ማምኖ ይህንን ማድረግ ይጠበቅብናል በጣም እናመሰግናለን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስራ አስፈጻሚ አባል እንዲሁም ደግሞ የኢትዮጵያ ገነት ቤተ ክርስቲያን ፕሬዚዳንት መጋቢ ታምራት ታሪኩ ለሰጡን ማብራሪያ እናመሰግናለን መልካም በዓል መልካም ምሽት ልናንተ እንቀጥላለን የተወደዳችሁ አብራችሁን ስላላችሁ እናመሰግናለን የኢየሱስ ክርስቶስ የስቅለት መታሰቢያ ዘገባዎቻችንም እንደቀጠሉ ናቸው